ሻለቃ አትሌት ኃይሌ ገብረስላሴ ጉድ ሆነም፣ በመንግስት ተቀምቷል። በሌላ በኩል የአማራ ፋኖ የአንድነት ዘመቻ ከጅምሩ ድል በድል መሆኑ እየተነገረ ነው። ሰላም ጤና ይስጥልን። በመላው የዓለም ክፍል ሆናችሁ ዝግጅታችንን የምትከታተሉ የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን የሰዓቱን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ። ቪዲዮውንም ላይክ እና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። ሻለቃ ኃይሌ ገብረ ስላሴ በመንግስት ቦታውን ተቀማ። እውቁ አትሌት እና ባለሀብት አትሌት ኃይሌ ገብረ ስላሴ ሆቴል እገነባበታለሁ ብሎ ከመንግስት የወሰደው መሬት መቀማቱ ተሰምቷል። ከዚህ በተጨማሪም የጅማው ሆቴል ሲገነባ እንደ ብሎኬት ያሉ የግንባታ ግብዓቶች ከአዲስ አበባ ማጓጓዝ ግድ እንደሆነበትና የተወሰነውም የግንባታ ግብዓት መንገድ ላይ እንደተሰበረበት ኃይሌ የመንገዱን ሁኔታ በምሬት ሲናገር ተደምጧል። ታዲያ አሁን ኃይሌ ከዓመታት በፊት የወሰደውን መሬት ማልማት ባለመቻሉ በወልቂጤ ከተማ የተሰጠውን ቦታ እንደተቀማ ለማወቅ ተችሏል። በሌላ በኩል የአራቱ ማዕዘናት ፋኖ የአንድነት ዘመቻ በሚል ባወጁት ኦፕሬሽን ድል ማስመዝግባቸውን እየተናገሩ ነው። ለነጻነትና ለአንድነት ከጠዋቱ 12 ሰዓት ጀምሮ በጎንደር ሁሉም ማዕዘናት በአገዛዙ ሰራዊት ላይ የተጀመረው ወታደራዊ ማጥቃት በአገዛዙ ሰራዊት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረስ ችሏል። የዘመቻው አካል የሆነው የጎንደር ሰሜን ምዕራብ ቀጠና አሁንም ትንቅንቅ እያደረገ ይገኛል። በእንጅግር እንዲሁም መሬና በተባለ አካባቢ ላይ በተደረገ ውጊያም ስድስት ብሬን አንድ ስናይፐርና ከ112 በላይ የነብስ ወከፍ መሳሪያ ተማርኳል ከ4000 በላይ ተተኳሽም ገቢ ሆኗል 81 ፈንጂዎች ከአገዛዙ ሰራዊት መማረግ ተችሏል ከ116 በላይ የአገዛዙ ሰራዊትም ተገድሏል ነው የተባለው በተጨማሪም የጎቤ ክፍለ ጦር የተከዜ ክፍለ ጦር የዘራይ ክፍለ ጦር የሰሜን አምባራስ ክፍለ ጦር የድሉ ባለቤቶች ሆነዋል። ከጠዋቱ 11 ሰዓት ጀምሮ የጎንደር ዙሪያ ወረዳ መቀመጫ ማክሰኝት ከተማ የመሸገው የአገዛዙ ኃይል ላይ ውጊያ ተከፍቷል። የጎንደር የበጋሻው ክፍለ ጦር አካል ብርጌድና ሻለቆች ዞዛምባ ንጉስና የጥቁር አንበሳ ብርጌድ ከጎንደር ባህር ዳር ዋናውን መንገድ በመቁረጥ ከተማዋን ተቆጣጥረዋል። አገዛዙ እንደ እስር ቤት ይጠቀምበት የነበረ ማጎሪያም ተሰብሯል። በደቡባዊ የጎንደር ቀጠናም ሰፊ ቀጠና የሸፈነው ደውጊያ እየተደረገ ይገኛል። የሜጀር ጀነራሉ ዋንታባተ አንደኛ ኮር ኢንጂነር ስመኛው ተወርዋሪ ክፍለ ጦርና መብረቁ ክፍለ ጦር በአንበሳሜ፣ ወረታ፣ ጋሳይ፣ አለምበር ጓላሃ እና አዲስ ዘመን የሰፈረውን የአገዛዙን ኃይል ፊት ለፊት ገጥመውታል። በዚህ ውጊያም በከፊል የተደመሰሰው ኃይል ብዙ ሲሆን የወረዳውን መቀመጫ የሆነችውን አንበሳሜን የፋኑ ኃይሎች ተቆጣጥሯታል። የዚህ ውጊያ የድሉ ባለቤቶችም ጉና ክፍለ ጦር፣ ሜጀር ጀነራል ዋንተ አባተ ተወርዋሪ ክፍለ ጦር፣ ጣና ገላውዲዮስ ክፍለ ጦር፣ ፋሲል ክፍለ ጦርና ኢንጂነር ስመኘው በቀለ ክፍለ ጦሮች ናቸው። በቋራና መተማ ግንባር በዘመቻ አንድነት በተሰራ ልዩ ኦፕሬሽንም በምዕራብ ጎንደር መተማ ወረዳ ሽንፋ ከተማ ገበያ ማዕከል በተሰበሰበ የአገዛዙ ሰራዊት ላይ ጥቃት ተፈጽሟል። በጎጃም በሽዋና በወሎም በተመሳሳይ ውጊያው እንደቀጠለ ይገኛል። በሌላ መረጃችን ከደቂቃዎች በፊት በኤርትራ ጉዳይ ህወሃት ምላሽ ሰጥቷል። ህወሀት ከሻቢያ ጋር እየሰራ ነው የሚለው ክስ ማስረጃ የማይቀርብበትና ሆን ተብሎ የቀረበ በመሆኑ አልቀበለውም፣ በዚህ መንገድ የሚገኝ የጥቅም አቀፍም የለም ሲል ገልጿል። በክልሉ መፈንቅለ መንግስት ፈጽመዋል የሚለው የስም ማጥፋት ነው በማለትም ነው ህወሀት እየገለጸውም የህወሀት ቃል አቀባይ እንደተናገሩት ከሻቢያ ጋር ለመስራት ምንም አይነት ፍላጎትም ሆነ በዚሁ መንገድ ሄዶ ጥቅሞቻችንን ለማስጠበቅ የሚያስችል ማዕቀፍ የለንም፣ ይህ ከንቱ ፍረጃ ነው ሲሉ ክሱን ውድቅ አድርገዋል። ከዚህ ይልቅ የፕሪቶሪያው ስምምነቱ አካል ከሆነው ከኢትዮጵያ መንግስት ጋር ስምምነቱ ተፈጻሚ እንዲሆንና የትግራይ ህዝብ ተጠቃሚ የሚሆንበትን ሰላማዊ ባሉት መንገድ ከፌዴራሉ መንግስት ጋር እየሰሩ መሆኑን አማኑኤል ተናግረዋል። ያስከትሉና ህወሀት ከሻቢያ ጋር እየሰራ ነው የሚለው ክስ ሆን ተብሎ የቀረበ ነው። ከዚህ ውጪ ከማንም ጋር ግንኙነት የለንም ብለዋል። ይሁን እንጂ የጊዜያዊ አስተዳደሩ ፕሬዚደንት ጌታቸው ረዳ ባለፈው ሳምንት መገባደጃም ተቀማጭነታቸውን በአዲስ አበባ ከተማ ላደረጉ መገናኛ ብዙሀን መግለጫ በሰጡበት ወቅት እኔን እነሱ ጠላት እያሉ ከሚጠሩት ፌዴራል መንግስቱ ጋር እየሰራህ ነው ሲሉ ይከሱኛል። እነሱ ግን በጀርባ ይኸው ጠላት የሚሉት የፌዴራል መንግስት መንግስት ስልጣናቸውን እንዲመልስላቸው ሲማጸኑና ሲለማመጡ ይውላሉ ሲሉ መክሰሳቸው የሚታወስ ነው። ሌላው በክልሉ መፈንቅለ መንግስት ፈጽማችኋል በሚል በጊዜ አስተዳደሩ ፕሬዚደንት የቀረበባችሁን ክስ ትቀበላላችሁ ወይ በሚል ለቀረበላቸው ጥያቄ ይህ የስም ማጥፋት ነው በማለት እንደማይቀበሉት አስታውቀዋል። በሌላ በኩል ለሁለትና ሶስት ዓመታት ጠፍተው የነበሩ የኤርትራ የሶሻል ሚዲያ አክተሮች የሰሞኑን የቀጠናውን ውጥረት ተከትሎ አቧራቸውን እያራግፉ ብቅ ብቅ እያሉ ይገኛሉ። አብዛኞቹ ሐሰተኛ መረጃ በማሰራጨት ኢትዮጵያ ውስጥ ያሉ ባለስልጣናትንና ተቋማትን በማጥቃትና ከትግራይ ተቀናቃኝ ቡድኖች አንዱን ማለትም በዶክተር ደብረጽዮን የሚመራውን በመደገፍ ላይ ያተኮሩ ናቸው። ከዚህ በፊት የኢትዮጵያን መንግስት ስንተች የነበረው የውጭ ኃይል ጋብዞ የራሱ ሕዝብ ላይ ስላዘመተ ነው። አሁንም ችግር ያለበት ኃይል የራሱን ችግር በራሱ ይፍታ እንጂ ከውጭ ኃይል ጋር የሚሞዳሞድና ለግጭት የሚጋብዝ ከሆነ ትችት ብቻ ሳይሆን ማጋለጥና ድርጊቱን ለሕዝብ የማሳወቅ ስራ መስራት አለብን፣ በማለት ጋዜጠኛ ኤልያስ መሰረት መረጃውን ይፋ አድርጓል። የሚያሳዝነው ይላል ኤልያስ መሰረት፣ የሚያሳዝነው መንግስት በየክፍለ ከተማውና ቀበሌው ያደራጃቸው 30 ሺ የሚዲያ ሰራዊት የሚላቸው አብዛኛው ስራቸው ገጾች ላይ የገቡ የተሰጣቸውን ኮመንት ከመለጠፍ የዘለለ እውቀትም ትምህርትም ልምድም የሌላቸው ናቸው። እንዲህ አይነት የኤርትራን ሆስተል ፕሮፓጋንዳን ለመመከት ብቁ አይደሉም። ሁላችንም ግን ባለስልጣናትን ወይንም ፓርቲን ሳይሆን ሀገርን ከእንዲህ አይነት ጥቃት መከላከል አለብን በማለት ነው ኤልያስ መረጃውን ይቋጨውም። በሌላ መረጃም ከቀናት በፊት ከአዲስ አበባ ወደ ደብረ ማርቆስ ሲጓዙ አሊደሮ ተብሎ በሚጠራው ቦታ ላይ ከነ አውቶቡሱ ስለታገቱ ተጓዦች የኦሮሞ ነፃነት ሰራዊት መግለጫ ወጣም። ጠቅላይ ሚኒስትር አብይ አህመድ ወደ ባህር ዳር ሄደው ብስክሌት በሚነዱበት ወቅት የተፈጸመውን እገታ አስመልክቶ በጃልመሮ የሚመራው የኦሮሞ ነፃነት ሰራዊት ባወጣው መግለጫ በኦሮሚያ ክልል ሰሜን ሸዋ ዞን ወራጅ አርሶ ወረዳ ሲቪሎች ታግተው እንደተወሰዱ በራሱ መንገድ ማረጋገጡን ይፋ አድርጓል። እገታው በማን እንደተፈጸመና እንዴት እንደተፈጸመ ምርመራ በማድረግ ላይ መሆኑን ያስታወቀው የኦሮሞ ነፃነት ሰራዊት ምርመራው ሲጠናቀቅ ውጤቱን ለህዝብ ይፋ እንደሚያደርግ ገልጿል። አንድ አውቶቡስ ሙሉ ተሳፋሪዎች በኦሮሚያ ክልል በታገቱበት ሁኔታ እስካሁን የኦሮሚያ ክልላዊ መንግስትም ሆነ የፌዴራል መንግስቱ ምንም አልተነፈሱም። መንግስታዊ መገናኛ ብዙሃንም አንዲት ቃል ባልተናገሩበት ሁኔታ የኦሮሞ ነፃነት ሰራዊት መግለጫ በማውጣት ድርጊቱን አውግዟል። ለጊዜው ማንነታቸው ያልታወቁ ታጣቂዎች ከትናንት በስቲያ ከአዲስ አበባ ወደ ደብረ ማርቆስ በመጓዝ ላይ የነበረ አንድ የህዝብ ማመላለሻ አውቶቡስ በማስቆም ተሳፋሪዎችን በሙሉ አግተው ከመውሰዳቸው አንድ ቀን በፊትም አምስት የከባድ መኪና አሽከርካሪዎችን አግተው መውሰዳቸው ተረጋግጧል። በመጨረሻም የሶማሊያ መንግስት አልሸባብ በሀገሪቱ ፕሬዝደንት አጀብ ላይ ጥቃት ማድረሱን አረጋግጠም ታጣቂው ቡድን በትናንትናው እለት ከቀትር በፊት ፕሬዝደንት ሐሰን ሼክ ሞሐመድ ላይ ያነጣጠረ የቦምብ ጥቃት መፈጸሙን ገልጿል። የሶማሊያ መንግስት ጥቃቱን አስመልክቶ ባወጣው መግለጫም ፕሬዝደንት ሐሰን ከሞቃዲሾ ተነስተው የሀገሪቱ ወታደሮች ወደ ሼርሻ ባሌ ግንባር አካባቢዎች ታጅበው ሲጓዙ የቦምብ ፍንዳታው መከሰቱን አስታውቋል። ጥቃቱ መክሸፉን ያመለከተው የሶማሊያ መንግስት መግለጫም አክሎ ፕሬዝደንቱ ከጉዳት ተርፈው ካሰቡበት መድረሳቸውን ገልጿል። ጥቃቱን የተመለከቱ ወታደሮችና የአካባቢው ነዋሪዎች የፕሬዝደንቱ አጀብ መመታቱን የገለጹ ሲሆን ከፕሬዝደንቱ መኖሪያ አቅራቢያም የአራት ሰዎች አስክሬን መመልከታቸውን ተናግረዋል። አልሸባብ በተደጋጋሚ ሶማሊያ ውስጥ ጥቃት ሲያደርግ የቆየ ታጣቂ ቡድን ቢሆንም ከጎርጎሮሳዊው 2014 ዓ ም ወዲህ በሞሐመድ ላይ ያንጣጠረ ጥቃት ሲፈጽም የትናንቱ የመጀመሪያው መሆኑን የተገለጸው፣ በተጠቀሰው ዓመት ሐሰን ሼክ ሞሐመድ በአንድ ሆቴል ውስጥ ንግግር እያደረጉ ሳለ አልሸባብ ስፍራውን በቦምብ ማጋየቱ ተነግሯል። የተወደዳችሁ አድማጭ ተመልካቾቻችን፣ ከኢትዮስ ሚዲያ ለዚህ ሰዓት የያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች እንገናኛለን። እስከዛው ሰላም።